ሙሉ ውክልና። እሺ፣ የባለቤቴ ወንድም ለባለቤቴ የሰጣት የሙሉ ውክልና ኧረ የቤት ባለቤትነት የመኪና ባለቤትነት እንዳለ ለእሷ ሰጥቷት ለምን አስቦ ነው? ይህንን ስ ለእኔ ለምን አልነገሩኝ? እናጅሬ ወንድምናት እየዶለቱ ያለው ነገር አለ ማለት ነው። ሚስቱ ላይ ሸርና ደባ እየጠነሰሰ ይመስለኛል። አጋጣሚ ለእኔ ጥሩ ትሆናለች። ይህን አጋጣሚ ታሪክ ልሰራበት ይገባል። አቤት! ምን ሆነ ነው ምግብ አቅርቤ እየጠበኩህ እኮ ነው። መጣሁ መጣሁ

አንዳንድ ነገሮች የደምና የላብ ዋጋ ሲያስከፍሉ ድንገት እጅ ላይ ዶብ ሲሉ እንዴት ደስ ይላል፣ አይደለም ይህ የስራ ጉዳይ ነው ይ እኔ ብዙ ማስበው ነገር አለኝ። መቤቴ በማህበር ብትታቀፊ እና ብትደራጅ ጥሩ ነበር። መጣው መጣው ቤብ። አሁን ነገሮችን በፍጥነት ማስኬድ ይኖርብኛል። ከዛ በፊት ግን ቅደም ተከተላቸው ምን መምሰል አለበት የሚለው መታሰብ ያለበት ትልቅ ጉዳይ ነው። የሲራክና የተዳሩ ሁኔታ መገምገምና መጣራት አለበት። ስለላ ሊካሄድበት ይገባል። ኦኬ። ሰላም ጠለላ፣ እንዴት ነሽ? እንዴት ናችሁ? ሲራክን ፈልጌ እየደወልኩለት ነበር፣ ስልኩ እምቢ አለኝ። እኔ ምልሽ፣ እንዴት ነው ባለፈው ትንሽ ተጋጭተሳችሁ ካስታረቅናችሁ በኋላ ያለው ሁኔታ? አይዞን እንግዲህ ቻል ማድረግ ነው። ጥሩ ጠለላ፣ እሺ፣ አመሰግናለሁ። መልካም ቀን። እስኪ ደገም ደገም አድርጌ ልሞክርለት። ቻው። አሁን ለሱ ይደወል እስኪ ያለው ሁኔታ እስኪኒ ሰላም፣ ሰላም ሲራክ፣ እንደምን አረፈድክ? እንደምን አለ ተረፈ አለህ እንዴ፣ ጠፋህ እኮ። አለሁልህ የእኔ ጌታ፣ እንዴት ነህ? ምን ያቺን የመሰለች ወርቅ ፍልቃቄ ሰጥቼ በወርና በአስራ አምስት ቀን እየደወል ካለው ትላለህ እንዴ? ያው እንደምታውቀው ኑሮና ብልሃቱ ላይ እናታችን እያሯሯጠን ጊዜ ስላጣን እኮ ነው። ይሁን ግድ የለም። ምን ነው በሰላም ደውል። ምን ልታዘዝ? እባክህ አንድ ጉዳይ ነበረኝና እሱን ለመፈጸም ትንሽ ገንዘብ አስፈልጎ ነበር አንድ ሰላሳ ሺ ብር ካበደርከኝ ብዬ ነበር። ውይ ብችል ደስ ይለኝ ነበር ያልተሸጡ እቃዎች እጅ ላይ ስላሉ ብር ስለያዙብኝ፣ እጅ ላይ ደግሞ ምንም ብር የለም። ባክ እንግዲህ ካልሆነ ምን ይደረግ። ተወደድ ባለቤት ሆን ደግሞ ያለኝን ለአንተ ለመስጠት እንደማልሰስ ታውቃለህ። ምን ያቺን ቆንጂዬ ይሄ ሰጥች ይሄ ለአንተ ልክ ነው። እሺ ሰላም ነው። እሺ ቻው። በየወሩና በየአስራ አምስት ቀኑ እየደወልክ ይላል እንዴ! ቤተሰቡ መቼም ራሳቸውን የመቆለል ክፉ አመል አለባቸው። እና በየቀኑ እየደወልኩኝ ጉልበቱን እንድስም ይፈልጋል እንዴ! ገንዘብ ስላለው እሱ አላደርገውም። ለወንድምሽ ምሽ ዛሬ ደውዬለት ነበር። እንዴት ለምን ብለሽ አልጠየቅሽኝም? የሚስት ወንድም ጋር ስለ ደወልክ እንዴት ለምን እልሃለሁ? ለአንተም እኮ ወንድምህ ማለት ነው። እንደ ወንድም ጥሩ አባባል ነው፣ ግን እሱ እንደዛ የሚያስብ አይመስለኝም። ካልክ እንዲሁም እንደዛ የሚያስበው እሱ ነው። ስለ አንተ ሁሌ ሲጠይቀኝ ወንድሜ እንዴት ነው እያለ ነው የሚጠይቀኝ ከልቡማ ቢሆን ብር የሚያስፈልግብኝ ሰዓትና አጣብቅኝ ሁኔታ ውስጥ ነኝ እያልኩት ብር ባልከለከለኝ ነበር። ብር ሌላ ቤተሰብ ሌላ። ደግሞ ሲራክ፣ በገንዘብ ጉዳይ አትምጣበት። ሰውን ከወደዱ እስከ ምናምኑ ነው ይባል የለ ከወደድሽ እስከ ጥግ ነው ባክሽ። አንተ አልክ። በቃ ጠዋትም ለብሳቸውን ልብሶች ላዘጋጅ ና፣ መልሼ እመጣለሁ። ነው የሚልም ወይ ምንድን ነው እንደዚህ በሀሳብ ጭልጥ የምትለው? አንድ ፕላን ያደረግኩት ቢዝነስ ነበርና ትንሽ ጭራው ጮሌ ሊሆንብኝ አልያ ዛለኝ። አገላለጽህ እኮ በጣም መስቀኝ። ለማንኛውም ምንም አታስብሽ እሺ? ይሳካል። ከሰብሽው ነገር ለመግለጽ መግለጫ ቃላት ይጠፋሉ ብለሽ ነው? ጀመረክ እንግዲህ ድርሰት ጋር በቃ ታስብሽ። ለማንኛውም መጣሁ። አሁን ህይወት የሚቀየርበት የአሮጌው የድህነት ህይወት መሟጠጫና ሀብታም መሆንበት ደግሞ መጀመሪያ ጫፍ ላይ ያለው ይመስለኛል። ድህነት ይበቃኛል። ፍሮም ደ ሪጅ ርስት ቱ ደ ሪጅ ርስት ይሉታል፣ ከጭቃው ወደ ፎቅ። ለውጥ መኖር አለበት። ለውጥ ሲኖር ደግሞ ያለመስዋዕትነት የሚሆን ነገር የለም። የምትፈልገውን ነገር ለማግኘት ሌላ የምትፈልገውን ነገር ማጣት ሊኖርብ ይችላል። መስዋዕትነቱ የሚያው ነው። አዎ ወገብ እና ሰር ማድረግ ይፈልጋል። ይች ውሻ አውጥቷለች ማለት ነው። ሄሎ፣ ክቡር ጠበቃና አማካሪ። ያስብላል፣ ያስጌዳል፣ ያስጌዳል። ልክ ነው። እንዴት ነህ? ደህና ነው። እሱ ስኔ ደው እያረል? እንዴ። ጥሩ። እኔ የምልህ እህቴና ባለቤቷ ፍቺ ሊፈጽሙ ጫፍ ላይ ደርሰዋል እናም በእሱ ስም ተመዝግቦ የሚገኝ ንብረት ነበረ። እሱን ፍች ሲፈጸም የመካፈል መብት ይኖራት ይሆን? እሷ አሀ አሀ ኦኬ ወደ 90 ሚሊዮን የሚገመት ነው። ሲካፈል ለ245 ይዛ ትወጣለች ማለት ነው። ጥሩ ጥሩ አመሰግናሉ። በቃ እንገናኛለን፣ እደውላለሁ። ሲ ዩ ቸርስ ባይ። ቆይ ቆይ፣ በነገራችን ላይ ማታ ምን አስበህ ነው ወንድሜ በእኔ ስም ያዞራቸውን ንብረቶች ፋይሎቹን ከአንተ ፋይሎች ጋር የቀላቀልከው? አስቤበት አይደለም ተቀላቅኖብኝ ነው ደሞኛ ምን ኖሮ ነው የግል ይዞታና ንብረት ኖሮ ነው የሚቀላቀልበት? ዶክመንቶችን ሰብሰብ አድርጌ ወደ ባግ ሳስገባ ተቀላቅሎብኝ ነው። እኔ የምቆልፍበትን ቦታ ከፍተክ በርብረክ አውጥተክ ጭራሽ ሰብሰብ አድርጌ ትላለ እንዴ? ዶክመንቶች ጋር ሲቀላቀል በመተሻሸት ይቀያየራሉ ብለን ይሆናል በቃ እንቅልፍ እየተጫጫ ነኝ፣ ነው ገብቼ ልተኛ። ሄሎ ብርሃኑ እንዴት ነህ? ብሬ ቀን ካወራሁ ጋር በተያዘ ያው የሚኬድባቸው ቦታዎች እጄ የንብረት እግድ ማዘዣውን እጅ ላይ ያስገብቻለሁ። እናዘ አፍሮ አይገባ ማለት እኮ እኔ ነኝ። አፍሬ አልገባም። ካሰብኩት ነገር ውልፊት የሚል ነገር የለም። በአቋራጭም ቢሆን ራሴን ንጉስ አድርጌያለሁ። ትንሽ ዘውድ የጫነ ንጉስ እኔ ነኝ። አስበዋል። ወደ አምሳ ሚሊዮን ብር የሚያወጣ ቪላ ቤት፣ ወደ አርባ ሚሊዮን የሚያወጡ ሁለት ጭነት መኪናዎች። ሰምተኛል፣ ብሬ በአጭር ጊዜ ከሳው ዘንደርነት ወደ ሚሊዮነርነት መንጭቅ ብለን ገባን። በቃ ነገ እንገናኝና የፍንጥር ትባላለን። መጣም ነበረ እንኳን አስታውስ። ያው ስነግርሽ ከበድ ሊልሽ ይችላል፣ ግን ከበድ የሚለሽ ጉዳዩ ያው ከባድ ስለሆነ ነው። ግድ የለም በቃ እንደዚህ ሙክክ ብለህማ ባትነግረኝ ይሻለኛል። ጠዋት ይደርሳል። አይደለም አይደለም፣ ኖ ኖ ኖ፣ አሁኑ ነው የምናግርሽ እና እሺ፣ ለመስማት ዝግጁ ነኝ። ንገርኝ። እንዴት ነው እንግዲህ ያው ከመጣሹ እንግልጥልጥ አድርጎ መናገር ነው። ምን መሰለሽ፣ ፍቺ እፈልጋለሁ። በቃ መለየት አለብን። ውስጤ እንደዛ እያለኝ። አልገባኝም የማትረጂው እና የማይገባሽ ነገር ትናገርኩኝ፣ እንደ ያው ፍቺ ፍቺ ነው። ሌላ ነገር እኮ የለውም፣ ይኸው ነው በቃ። ተኛ ተኛ። ምንም ጥሩ ላይ አትመስለኝም። መተኛትማ መች ይቀራል? ደሞ ለመተኛት ምን ያስቸኩላል። አሁንማ በቃ ለመተኛ ብትቸኩል ነው የሚሻለው። እኔ ጋብቼ ልተኛ መደት ቁርስ እኮ እየሰራሁልህ ነው። ሳትበላ ልትሄድ ነው እንዴ? ሄድ አለብኝ፣ እሸኩላለሁ። እሺ ግን ቆይ ምን ሆነሃል? ሰሞኑን ባህሪክ ሁሉ እየተቀያየረ ነው፣ ታውቀዋለህ? ምንም አልሆንኩኝ፣ ደህና ነኝ አሁን። እሺ ግን ቆይ ማታ የተናገርከውን ነገር ታስታውሳለህ? እሱ ያለቀ የደቀቀ ጉዳይ ነው። ይቅርታ መሄድ አለብኝ። ሄሎ ሲራክ፣ እንዴት ነው? እባክህ ከተማ እኮ ተገናኝተን ብናወራት ደስ ይለኛል። እሱን እባክህ ስንገናኝ ነው የምነግርህ። ከተረፈ ጋር የተያያዘ ነው። ከአንቺ ጋር አብሬ መቀጠል አልችልም፣ ፍቺ እፈልጋለሁ ብሏል። አስደነገጥኩኝ መሰለኝ። አይ ምንም። ሁኔታው እየቀለደ አይመስልም። ድንገት ሳታስብ ካስቀየምሽው ብዬ እኮ ነው ኧረ በፍጹም ምናልባት መጥፎ ነገር ቃል ተናግረሽ ከሆነስ እኔ እስከማውቀው ድረስ ምንም የተናገርኩት ክፉ ነገር የለም ታውቀኛለህ ግን እኔ ደግሞ እሱ እንኳን ተሳስቶ የሆነ ነገር ቢለኝ ምንም ክፉ ነገር ካፌ እንደማይወጣው የኔ እህት አንቺ ቀን ሴት እንደሆን ሻቃል ግን ታዲያ ከመሬት ተነስቶ እንደዚህ አይነት ውሳኔ ለመወሰን ምን አበቃው? እኔ ምን አውቃለሁ? እኔም እኮ የራስ ምታትና ጭንቀት የሆነብኝ ነገር ይሄ ነው። በጣም ነገሩ አይገባል። አትጨነቂ እህቴ፣ እኔ አግኝቼ አወራዋለሁ። ለማንኛውም ስለማይታወቅ በስምሽ የዞሩትን ዶኩሜንቶች እንዳለ አምጫቸው። ይህ ውሻ ተጫወተብኝ። ንብረቴን በእህቴ እንዳዞርኩ ስላወቀ ነው ፍቼ ጠየቀ። ቡዳ ጭራሽ በፍርድ ቤት መሸጥ መለወጥ እንዳልችል አሳገደብኝ። ማርታን የፍቼ ጥያቄ እንደጠየቃትና መለየት እንደምትፈልግ ነገረች። ምነው፣ የተፈጠረ ችግር አለ? እን ይህ ነው ብዬ የምቆጥርልህ የምዘረዝርልህ ነገር የለኝም፣ ግን ሙሉ ለሙሉ በትዳሬ ደስተኛ አይደለም። ምክንያቱን ልትነግረኝ ትችላለህ? እኔ ነገርኩ እኮ በትዳሬ ደስተኛ ስላልሆንኩኝ ነው። በቃ ሌላ ምንም ዘረዝር ለነገር የለም። ስዘረዝር ከጧት እስከ ማታ አልዋል። ምናልባት ውሳኔ የሚያስቀየር ሀሳብ ከተገኘ ትንሽ ጊዜ ሰተኝ ብናወራ ጥሩ። በፍጹም እንደዛ የሆነ ይህ ያለቀ የደቀቀ ጉዳይ ነው። ወንድሜ ጉዳዩ መልቲሚሊዮነር የመሆን ጉዳይ ነው። አባቴ አትጃጅ፣ አልብኝ ግድ የለህም ጉዳዩን ትንሽ ሰከን ብለህ። ይኸው ትንሽ ጊዜ ብሰጠኝ የማደርገውን አውቅ ነበር። አሁን ለምን ከፊቴ አይጠፋልኝም? ስንት የምሯሯጥበት ጉዳይ እንዳለኝ ያውቅም እንደ የደደብ በእህቴ ስም ያዞርኩትን የራሴን ንብረቶች መጀመሪያ እግዱን አስነሳ። ማን አዞ ነው ንብረቱን የምታግደዋል? ንብረት ትላለህ እንዴ? አሁንማ ንብረቱ የኔና የማርታ ሆኗል። እሱን ደግሞ ስንለያይ እንድካፈላለን። ከምር ነው። አሁንማ ሚሊየነር እሆናለሁኝ። ወጣት ሴት አግብቼ የግል መኪናና ቤት ይኖረኛል። ጥሩ የሆነ ህይወት እየኖርኩኝ ቀጭን ጌታ እሆናለሁ። እባክህ የሆነ ነገር እናውራ። እባክህ እኔ ጨርሻለሁኝ። ከዚህ በላይ ምንም የምለው ነገር የለኝም። ምን አለ ብትረዳኝ። ጨረሱ አምናኛ ብሪያት ሀብት ያፈራሁትን ባለቤቴ ላይ የፈጸምኩት በደል ለዚህ ያደረሰ። ጭራሽ በዚህ በገንዘብ ምክንያት የእህቴ ትዳር ይበተን። አይዞህ እኮ በደንብ እየተሻለ ነው። ከጥቂት ቀናት በኋላ መራመድ እንደምችል ዶክተሩ ነግሮኛል። ብዙዎች ያስወጣችኋረ። አይዞህ ለብሩ አታስብ። አንተ ብቻ ደህናው፣ ዋና አንተ ደህና መሆን ብቻ፣ አንተ ደህና ሆኖልኝ እሺ። ሲራክ፣ በጣም አሳፍረኛል። ያን ያህል ክህደት ለፈጸምኩበት ሰው ያን ያህል ደግ መሆን አልነበረብህም። በሚስቴ ላይ ለሰራ የነበረው ክፋት ዋጋ ካስከፈለኝ በኋላ መልካም መሆን ተምሬያለሁ። ከዚህ በኋላ የክፋት እርሾ በልቤ ላይ አይገኝም። ከዚህ አደጋ የተማርኩት እኔ መልካም መሆን ነው። የሰው ልጅ ነገ ምን እንደሚሆን ሳያውቅ ለአንዱ ጉድጓድ ይቆፍራል። ምናልባትም እኮ ራሱ ይገባበት ይሆናል። መልካምነት ግን ሁልጊዜ ይከተለናል። ሁላችንም ከዚህ ሁኔታ መማራችን ግድ ነው። በቃ ትዳራችሁ አይበት። እኔ ሰርቻ ያገኘዋለሁ። ለጊዜ ያለ ይበቃኛል ነው። በእህቴ ስም ያለው ንብረት ደግሞ የጋራችሁ ነው። በፍጹም ከዚህ አደጋ ብዙ ነገር ተምሬያለሁ። ያ ንብረት ያንተ ነው። ከዚህ በኋላ በጎ ህሊናና ሞራል እንዲኖረኝ እፈልጋለሁ። እነሱ ገንዘቦች ይሆናሉ። ታሪ ወንድሜ ነህ። ያለንን ነገር በፍቅር ከተጠቀምነው በቂ ነው። ለእናንተም የሚያስፈልጋችሁን ሁሉ አረግላችኋለሁ። ቤትም፣ መኪናም፣ የመስሪያ ቤትም ነገር ሁሉም ነገር ይኖራችኋል። አሁን ያመኝ የነበረው ስሜት ሲለቀኝ ታወቀኝ። ከፍተኛ የሆነ የደህንነት ስሜት እየተሰማኝ ነው። በጣም ነው የምናመሰግነው። የእውነት ደስ ይላል። እስኪ ባል